የባሕር ዳር ዩኒቨርሲቲ ጨርቃ ጨርቅና ፋሽን ቴክኖሎጂ ኢንስቲትዩት የተለያዩ የፈጠራ ስራዎችን በመስራት ኅብረተሰቡን ተጠቃሚ ለማድረግ እየሰራ መሆኑን ገለጸ። ኢንስቲትዩቱ የተለያዩ የሳይንስ ጥናት ግኝቶችን ለተማሪዎችና ተመራማሪዎች ለማስተዋወቅ የሚያስችል ኮንፈረንስ አዘጋጅቷል። የዝባለም ጌታነህ ነው። የባሕር ዳር ዩኒቨርሲቲ ጨርቃ ጨርቅና ፋሽን ቴክኖሎጂ ኢንስቲትዩት የተለያዩ የሳይንስ ጥናት ግኝቶችን ለተማሪዎችና ለተመራማሪዎች ለማስተዋወቅ ያለመ ኮንፈረንስ አዘጋጅቷል። የተለያዩ ባለሙያዎች ያጠኗቸው ጥናቶች ወደ ኢንስቲትዩቱ ለማምጣትና ተግባራዊ ለማድረግ እየተሰራ መሆኑን በኢንስቲትዩቱ መምህር የሆኑት ዶክተር ዳዊት ተሰማ ተናግረዋል። እነዚህ ሲኒየር ሪሰርቸሮች ወይም ሳይንቲስቶች እንጌጅድ ናቸው። በብዙ ነገር እንደዚህ አይነት አጋጣሚ ተጠቅመን እነሱን ጆይን አርገውን ያላቸውን ልምድ ለጁኒየር ሪሰርቸሮች ሸር እንዲያደርጉ ካላደረግን ብዙ አጋጣሚዎችን አናገኝም። አሁን ይህን አጋጣሚ ለመጠቀም ነው ይህ ኮንፈረንስም ያስፈለገው። የጥናት ውጤቶችን በተግባር በማሳየት ኅብረተሰቡ ጥቅም ላይ እንዲያውላቸው ለማድረግም ይሰራል ነው ያሉት መምህሩ። ሪሰርች መስራት ብቻ ሳይሆን ወደ መሬት ወርዶ ህብረተሰቡም እንዲጠቀምበት ችግር እንዲፈታ ይፈለጋልና ይህንን የሆነ አካል ሪሰርቹን ይሰረዋል። ሌላው አካል ደግሞ ይህን የተሰራውን ሪሰርች ወደ መሬት ወርዶ ህብረተሰቡን ችግር ይፈታበታል። ሰው እዚህ ፕሬዘንት የሚያደረጉት ሪሰርቹን ሰርተዋል ኦልሬዲ። ስለዚህ ኦዲያንሱ ከን ሪሰርች ከሱ ፕሮፌሽንና ከሱ ካለው አቅም አንጻር ወስዶ ወደ ኮሚኒቲ ሰርቪስ ወስዶ የህብረተሰቡን ችግር እንዲፈታ ያስፈልጋል። ከዚህ ቀደም የተለያዩ የፈጠራ ስራዎች ሲሰሩ መቆየታቸውንና በተለይም የተሻለ የሀይል አማራጭ ያላቸው ቁሳቁሶችን በማቅረብ የህብረተሰቡን ችግር ለመፍታት ጥረት ተደርጓል ያሉት ደግሞ በኢትዮጵያ ጨርቃጨርቅና ፋሽን ቴክኖሎጂ ኢንስቲትዩት ምክትል ሳይንቲፊክ ዳይሬክተሩ ተባባሪ ፕሮፌሰር አዳን ኃይሌ ናቸው። በእስኩሎፍ በኢንጂነሪንግ ኤንድ ሳይንስ የምንለው ትምህርት ቤት ላይ የተለያዩ ስራዎች ሲሰሩ ቆይተዋል። እንግዲህ በመማር ማስተማሩ የተለያየ ዘርፎች ላይ ተማሪዎችን በማስተማር በተጨማሪ ከዛ ባለፈ ግን እዚህም አካባቢ እንደምታያቸው በርካታ ምርምሮች ሲካሄዱ ቆይተዋል። ምርምሮቹ በዋናነት ፒርዩ የሆነውን ሳይንስ ላይ ሳይሆን ከዘርፉ ጋር በተቀናጀ መልኩ የተለያዩ ምርምሮች ተሰርተዋል፣ የህትመት ስራዎች ተሰርተዋል። በማህበረሰብ አገልግሎት ደግሞ በተለይ ዌስትን ሚኒማይዝ ማድረግ ላይ እንደገና የተሻለ ኃይል አማራጭ የተሻለ ኃይል አማራጭ ለተለያዩ ማህበረሰብ ክፍሎች በመስራት ላይ ከፍተኛ አስተዋጽኦ ሲያደርግ ቆይቷል።